ሰላም እንዴት ናችሁ? ውድ የማሚላ አርቲስት ቤተሰቦች፣ እንግዲህ ዛሬ እንዲህ እምር ድምቅ ያለብኝ የአርጎባ የባህል አለባበስ ነው ለብሼ የመጣሁት። እንግዲህ ወንድማችን የአርጎባን የባህል ልብስ ዛሬ አልብሶኛል። እሱም ከኔጋ ጋር ተገኝቷል። ከየት ነው የመጣው፣ ማን ይባላል የሚለውን አጠር ያለ ቆይታ ከኔጋ ጋር ያደርጋል። አብራችሁን ቆዩ። እንዴት ነህ? እሺ ማሚ ሰላም ነው። እንኳን ደህና መጣ። እስኪ ዛሬ ስለለበስ ነው አለባበስ፣ ስለ ስም፣ ስለመጣበት አካባቢ ለተመልካቾች እስኪ ንገረን። እሺ ያው እንግዲህ በቴክቶክ እንደምታውቁኝ ያው መሀመድ ጀማል የአርጎባው ተወላጅ ነኝ። እንግዲህ ዛሬ ማሚላ ጋር አገኛለሁ። ያው የመጣሁት ከአርጎባ መዲና ሰንቀሌ ነው። ያው እንግዲህ እንደምታው በአርጎባ ባህላዊ ያለበስዋ ብለናል። ያው እንግዲህ የለበስከው መስነፍ ይባላል ይሄ መስነፍ ይሄ ደግሞ ትጉሪ ጊዜ ይባላል። እንግዲህ አርጎባ አብዛኛውን አርብቶ አደርም ስለሆን ያው እንግዲህ ግመል፣ ከብት ብዙ ነገር አለ። ይሆን አደጋ ቢደርስ ሐላል የምናደርግበት መጠቀሚያ ነው። ጌጥ ነው። እንደገና የተለያዩ ነገሮች ጥላት እንዲመጣ መጠቀሚያ ይሄ ከምንድን ነው የሚሰራው? ያው ከጠጥ ነው። ያው በሽመና የሚሰራ ያው ባህላዊ ልብስ ነው። ይሄ ደግሞ ያው ራስ ላይ የሚደረግ ጌጥ ነው። ለምሳሌ አንድ ሰው ጠጉርን ባይኖረው እቺን አሰራርጎ ሚድዋን እንዲስግ ሚድዋ እንዳትቀር ነው። እቺ ደግሞ ድቡልቡል የመርዝ ትባላለች። እቺን የምታደርግልስ አንዳን አሚት አርጎባ ኮረዳ ሳዱላ የፍቅር ጥያቄ ስትጠይቃት ደ ማለች ዋነው ሳደረገችልህ እሺ ብለሃለች። ጠብም ስትፈጥሩ ደግሞ አንድ ሚጫላይ የተደገመች ከእሷ ጋር ትቀራለ ማለት ነው። በትርጉም ነው የሚደረገው እና ያው ይህን ይመስላል ባህል አለባበሱ። እንግዲህ በጣም ነው ምር ያለብን። ይሄ ደግሞ የምታዩት ይሄ ደግሞ አይነት ኩታ የተለያየ ስመጠር ያለው እኛ ግን ኩታ አይነት ነበር ይሄ አይነት እንለዋለን እኛ ኩታ ይባላል። በጣም ነው የሚያምረው። ራያም ስንሄድ ደሞ ማይማዬ ይሉታል። ያው ተመሳሳይ ነው፣ ጥልፉ ነው እንጂ ይሄ ያው ኩታ አይነት ነው ማለት ነው። ይሄ ሰግዱም የለበስኩት እና ይሄን ይመስላል። ያው ዱላዋ ነገር እስኪ ምንድነው? እስኪ አስረዳኝ። ዱላዋ እንግዲህ እቺ አንተ የያዝካት ኢልባሳ ወይም ከዳ ትባላለች። ብዙ መጠሪ ያላት ወደ ሰሜን ራያ እጁ ደሞ ስንሄድ ማዋጣ ይሏታል። በቀጥሉ ይሄ ደግሞ እንደምትመለከቱት ያው ሀሮሬሳ ነው ማለት ነው ወሎ ውስጥ በብዛት ዱላ ቆንጆ ዱላ የሚሆኑት እነዚህ ሁለት እንጨቶች ናቸው ሀሮሬሲና ከዳ ወይም ማዋጣ ማለት ነው እነዚህ እንጨቶች ናቸው አርጎባ ከሚታወቅባቸው እስኪ በጣም አርጎባ የሚታወቅባቸው እስኪ አንድ ሁለት ነገሮች ካሉ ለተመልካቾች እሺ አርጎባ ታወቅ ያለባቸው መጎብኘት ያለባቸው ሊሆኑ ይችላሉ ለተመልካቾች መናገር የምትፈልገው ካለ እድሉን ተጠቀም እሺ ያው አርጎባ እንግዲህ ብትመጡ በርካታ ነገሮች አሉ። እንዲሁም ወሎን ሊገልጹ ሊያስመሰግኑ የሚችሉ ውበቶች አሉ። አለባበሳችን፣ ባህላችን ይህን ይመስላል። እዛ ጋር ብትመጡ ብዙ ታሪካዊ ቦታዎች አሉ። የሼህ ቁላሀጅ አፈር ምሽግ አለ። ውሃቸው አለች። ባህል ቡድኑ አለ። አካባቢ ቆንጆ ውበት ታወጣላችሁ። ዩቲዩበሮች፣ ቲክቶከሮች፣ የሶሻል ሚዲያ ሰዎች፣ ጋዜጠኞች፣ የተለያዩ ባህላዊ ብቅ በሉ። አርጎባ ባለታሪክ ህዝብ ነው፣ ባህል ያለው ቆንጆ የሆነ እይታ እና ቆንጆ ነገር ቀርጻችሁ በካሜራችሁ ብዙ ትውስታ ይዛችሁ ትሄዳላችሁ። ኢትዮጵያ አርቲስቶች፣ በተለይ ወሎ ድምፃውያን ላይ እስካሁን ድረስ ቅሬታ አለኝ። ከኑራ አዲስ ሰይድ አርጎባን ሲያነሳ አልሰማሁም። ምን ሆናችሁ ነው? ይሄው በውበታችን በባህላችን ብቅ ብለና እስኪ ብቅ ብሎ አብረናቸው መራሊዘው ዘፍናል መሰለኝ፣ የተወሰነ ነው። አዎ፣ ሱማ አጠገባችን መልእክት አሁን እንደሚገባይ ከሆነ የወሎ ዘፋኞች፣ ስለ አርጎባ ብዙ ያልተነገረ ታሪክ አለ ለምንድነው መታችሁ የማዘፍኑት? ነው ታሪካችን ለምንድነው የማታወጡት? የሚል ጥያቄ ጠይቋል። ትክክለኛ ጥያቄ ነው። እኛ ደግሞ በራሳችን እንደ ማሜ እንደ ፕሮዳክሽን አርጎባ ላይ መተን ቪዲዮ እንደምንሰራ በዚሁ አጋጣሚ ቃል እንገባለን። ለተደረገልን ነገርም ከልብ ነው የምናመሰግነው። ማስተላለፍ የምትፈልገው የቀረ ነገር ካለ የሴቷን አለባበስ ደግሞ እናያለን ከዚህ በኋላ። አዎ ያው እንግዲህ የቀረ ነገር የለም፣ ይሄ ነው ያው። ብቅ በሉ ጋዜጠኞችም ያው እላለሁኝ። ያው ይሄን ይመስላል፣ አመሰግናለሁ በዚሁ አጋጣሚ። አርጎባዎች በጣም ፍቅር ናችሁ። እኔ እንግዲህ በሚዲያ ነው እናንተን ያወቅኳችሁ። እንግዲህ ተዋውቀን እዚህ ኮምቦልቻ ድረስ መጣችሁ የባህል ልብሳችሁን ይዛችሁ ባህላችሁን እንድናስተዋውቅ፣ በቃ የኔነት ስሜት ተሰምቷችሁ መምጣታችሁ ለእናንተ ትልቅ ክብር አለኝ። አርጎባ ፍቅር ናቸው። እየመጣችሁ ጎብኟቸው፣ ባህሉ በደንብ እንዲተዋወቅ በተለይ ሚዲያ ላይ ያለን ሰዎች መስራት አለብን ብዬ አስባለሁኝ። እሺ የሴቷን አለባበስ ደግሞ እሺ እሺ ተመልካቾቻችን እንግዲህ የአርጎባን የባህል አለባበስ ለብሳ የመጣችሁታችን ስሟን አስተዋውቃ ከና አለባበሷ ለእናንተ ታስረዳችኋለች። እስኪ ስመሽ ማን ይባላል? ስሜ ሀለውያ ሲራጅ ይባላለሁኝ። በቲክቶክ አካውንቴ አርጎባዋ በሚለው ብዙ ሰውያች ያቁኛል ዛሬ የማሳያችሁ የአርጎባ ወጣት የምትለብሰው አለባበስ ነው። ካገባች በኋላ የምትለብሰው አለባበስ ነው። ይሄ አለባበስ በመጀመሪያ የለበስኩት ልብስ ያው እንደምታዩት ጥለት ነው፣ ቀሚስ ነው። በአርጎባ አባቶች የሚዘጋጅ ቀሚስ ነው። ቤት አባቶቻችን ናቸው የሚያዘጋጁት። እናቶቻችን ጥጡን ይፈትላሉ፣ አባቶቻችን ደግሞ ይሸምናሉ ማለት ነው። ወደ ጌጡ ደግሞ ሲሄድ ይሄ ብርብስ ይባላል። አንዲት ሴት ጮኛ ስትደርስ ጮኛ ማለት ያኔ ቀለበት በከተመኛ ቋንቋ ቀለበት ይባላል። ቀለበት ስታደርግ በኛ ደግሞ ጮኛ ነው የሚባለው። ጮኛ ስትታጭ አንድ ቀለበት ይሄን፣ አንድ አምባ ይሄን ታደርጋለች። ብርብስ ብርብስ ታደርጋለች። ከዛ ያሳድጋታል ከህፃነቷ ጀምሮ ነው የሚያሳድጋት። ሲያሳድጋት በየዓመቱ አንዳንድ ቀለበት ይሄ ብርብስ ይገዛላታል ማለት ነው። ይህን ብርብስ የምትጠቀመው እስከ ሰባት እስከ ስምንት ድረስ ያደርጋሉ። ያኔ እስከ አሳደገባት ጊዜ ገደብ አለው። ሰባት አመትም ሊሆን ይችላል የሚጠብቃት ስድስት አመት ሊሆን ይችላል። በየአመቱ ልብስ በሚያለብሳት ሰዓት ያደርግላታል ይሄንን ማለት ነው። እስከዚህ እዚሁ ነው የሚሰራው። አርጎባ ውስጥ ነው የሚዘጋጀው። ባላባትዎች አሉ፣ ብር ሰሪዎች አሉ። ይሄ ጠገም ብር ነው፣ የሀበሻ ብር ነው። ይሄ የሚዘጋጀው በአርጎባ አባቶች ይዘጋጃል። ይሄንን እዚሁ በሀገራችን አርጎባ ውስጥ ነው የሚዘጋጀው። ይሄ ደግሞ የእጄ አምባር ይባላል። ብዙ አይነት አሉ። ይሄ ጥርጥር አምባር ይባላል። ይሄን የምትለብሰው የአርጎባ ሴት ስታገባ ነው። የሰርጓ ቀን ልብስ ስትቀድ፣ የልብስ ቀደዳዋ ጊዜ ይሄንን አምባር ትለብሳለች። የጆሮ ወርቅ ታደርጋለች። ለለበስኩት የጆሮ ጭልጭል ያለ እኔ የለበስኩት ይሄንን ነው። ስታገባ የምታደርገው አልባሳት ይሄንን ነው የምትለብሰው ማለት ነው። ብርቁ ጥድምብል ምናምን አለ፣ አለበስኩም ለጊዜው በሌላ ጊዜ አሟላለሁ። ይሄ ደግሞ ሙቅዳድ ይባላል። ይሄ መቀነት፣ ይሄም ተጠልፎ ነው ያኔ እንትን ነው ሽመና ውጤት ነው። ከቤት ነው የሚሰራው፣ እንደዚህ ይዘጋጃል። ራስ ማሰሪያውም እንደዚህ ማች ነው የምትለብሰው። ይሄ ያርጎባ ሴት መዋቢያዋ ነው ማለት ነው። እንደምታዩት ያው እኔ እንደዚህ በዚህ መልኩ ገልጫዋለሁ። ብዙ ያላሟላኋቸው ጌጣጌጦች አሉ። አመሰግናለሁ፣ እድሉ ስለተሰጠኝ። እንግዲህ አርጎባዋ በሚል የዩቲዩብ የቲክቶክ ቤቷ በደንብ ታቋታላችሁ። እኔም በሚዲያ ነው የተዋወቅኳት። ዛሬ ኮምቦልቻላይ ተገናኝተን እንግዲህ ባህላቸውን በደንብ ፕሮሞት ለማድረግ መጥተዋል። እኔም በጣም ደስ ብሎኛል። እንግዲህ አለባበሳችን እንዲህ በጣም ነው የሚያምረው። እናንተም ስለመጣችሁ በጣም እናመሰግናለን። ለነበረን ቆይታ እንግዲህ እናመሰግናለን። መልካም ቀን። እኛም እናመሰግናለን።